ሳንስ አነቃቀልልሽ ልቀቂ በቃ ጥለሽ ነገሮች ውስብስብ ነው የሚሉባት፣ አሹ እንዳይናገርባት ለማሚ አደይ ያታገተችው ይመስለኛል። ዝም ብለሽ አትለፍለፊ። ይልቅ ያልነገርኩሽ አዲስ ነገር አለ። ይህን ሁሉ ነገር ያደረገችው አደይ ሰላምታዊ። ቆይና፣ ልጅቷን ምን አድርጊ ነው የምትላት? አዳየ ምን አንተ በምን እርግጠኛ ሆንክ? አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን የምቆይ ነው የሚመስልሽ? አንተም ካደጋ ያለህ ግንኙነት በልኩ እንድታደርግ ፈልጋለሽ። እስኪ ቆይ እነሱ ቀን ተወባት። ይህን ነገር ስለነገሩት ብቻ አንቺ እንደዚህ ማድረግ ነበረብሽ? ይኸውልሽ ፍቅርና ቤዛ ናቸው እንደዚህ ያደረጉት። አንተ ከምትነግረኝ ወሬ ይልቅ በአይን ያየሁት እውነት ይበልጣል። እኔማ ከልጅ አስፈልጌ ጻድቅ ጻድቅ ስትጫወት አግኝቻት ነበር፣ ቦታም ስትቻት ነበር። ባስቀምጥኩት ቦታ ግን አልተገኘችም እሷ። ስለዚህ ስለዚህ ከዚህ በኋላ እሷን የመሸከም ማለፍነት የለብኝም በጣም ጥሩ። እኔም ከዚህ ቤት ሄድላችኋለሁ። ሁላችሁ ደስ ይበላችሁ። ወዴት አሹ ወነት አለም ቤት በተፈጠረው ችግር ከቤት ሊወጣ ይችል ነበር አሁን ባለው ሁኔታ ህይወቱ ሳያልፍ አልቀረም በሌላ በኩል ፍቅር ችግር ፈጥራለች አደይ ናት ይህን ነገር ያደረገችው ያለሷ የመረዘን ሰው የለም እኔና ዴብ ለመለያየት ያላረገችው ነገር የለም መርዙንም የሰጠችን እሷ ነች ብላ በመደምደሟ እናቷንም እንደምንም ብላ ሳምናት እናቲቱም አደይ ልታስወጣ ትችላለች። ሊሊ ባቡሬን እናቱና አባቱ የት ናቸው በህይወትስ አሉ ወይ በማለት ጠይቀው ነበር እናቱ አሁን ለማበድ ደረጃ እንደደረሰችና አባቱንም እንደማያውቀው ነግሯት ክፉኛ አዝናለች ዴብ እታለምን ለምንድነው ጥፋቱን ሁሉ ከአደይ ላይ የደመደምሽው አደይን አታውቂያትም ማለት ነው ደግሞ አደይ ወጣ እኔ ከዚ ቤት ልኖር አልችልም ይስፋችሁ እኔ የምሄዳለሁ በማለት ቃላቶችን ወርውሯል እታለም ደንግጣ ዴብ እያለችም ተከተለችው ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድታደርጉ በአክብሮት ጠይቃችኋለሁ። ታዲያም ዛሬ እንደተለመደው አደይን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳይመንድ ቤዛን ክፉኛ እያሰቃያት ነበር። ምክንያቱም አደይ እህቱና አብሮ አደጉ የአንድ አገር ሰዎች ስለሆኑ አደይ ደግሞ ስትጎዳ ማየት አይፈልግም። ምክንያቱም ቤዛ መርዙን መርዛ አደይ ናት የመረዘቻችሁ በማለት በውሸት ስላጭበረበረች እሱ ደግሞ እውነቱን እንድትናገር በማለቱ መሬት ለመሬት እያንኳቀቀ በጥፌም ሲደበድባት ነበረ። በዚህ ሁኔታ ላይ ያሉት ዓለም አልፋ ለቴር ነበርና በአጋጣሚ መንገድ ላይ ይገናኛሉ። አንተ ልጅቷ ምን እያደረጋችኋት ነው? በማለት ድንግጥ ብላ እሷንም ማስጥላታለች። ቤዛም አዳዳው ተመቼ ብላ ነገሮችን እያጅጎደጎደች ነው። ሁሉን ነገር የመረዘችም አደይ ናት። ስለዚህ አሁን ጥፋቷን ለመሸፈን እነሱን ልካ እኔን አስደበደበች፣ በማለት ጨዋታውን ሞቅ ደመቅ አድርገዋለች። ዳይመንድም ሁሉን ነገር ያቀናበረችው ቤዛ ናት። አደይ በፍጹም እንደዚህ አይነት ሰው አይደለችም። መልካም ሰውነት እንደዚህ ማድረግ አትችልም። ስለዚህ ሀሷ ናት የመረዘቻቸው ብሎ ነገሩን ቢያብራራም አንተ ከኔ አንተ አጣቅም፣ ስለዚህ አርፈ ተቀመጥ በማለት መስሜ ጥጥኖ ብለዋለች። ቡሬና ሊሊ ሳሎን ላይ ተቀምጠው ነገሮችን እያወሩ ነው። ስለ ጓደኞቿ መልካምነት ብቻ፣ ማንኛውም ሰው በእሷ ቤት መልካም እንደሆነ እያስረዳችው ነው። ሰውን ጠጋ ብለ ስታየው መልካም ሆኖ ታገኘዋለ ያደይ ግን ይለያል በማለት አደይንማ ሞግሳታለች። ምን አይነት ጸባይ ኖራት ነው ግን እንደዚህ የሰቀልሻት በማለትም ጠይቋት ነበረ። አደይ በጣም መልካምና ቅልብ ያላት ልጅ ናት ግን ደግሞ አንዳንድ ሰው ሲያያት ሞኝም ትመስላችኋለች። ሞኝነቷ ግን አይደለም የዋህናት፣ ቅናት ከወደደችህ አጠላህም መልካም ሰው ናት በማለት ማንነቷን ገልጻላታለች። ፍቅር አሁን ብዙ የማይባሉ ነገሮችን እያለች አትገኛለች። አደይም ለመረጋጋት ሞክራለች። ብቻ ዴ ብናኔ መርዘሽ የምልታገኝ ነው። እኔና እሱን ለመለያየት እኮ የማታደርጊው ነገር የለሽም። ስለዚህ ከዚህ ቤት እንድትወጪ እፈልጋለሁ። አደይም ክፉኛ ስለተናደደች ሆን ብለሽ ከዚህ ቤት እንድወጣ ነው እንጂ ልቦናሽ በደንብ መርዙን እንዳላደረግኩት ያውቀዋል በማለት እውነቱን ትናግራታለች። ፍቅርም አዎ እገልሻለሁ፣ በቅርቡ ጠብቂኝ በማለት ዛቻዋንም አቅርባለች። በሌላ በኩል የምታደርጊውን ሙሉ በሙሉ እደርስበታለሁ በማለት ሻንጣዋንም ልትሸክፍ ችላለች። ሮማን እና ሩታ መንገድ ለመንገድ እየፈለጉ ይገኛሉ። አሹ ከጠፋ ሰንበትበት ስላለ አሁን አስፓልት ለአስፓልት እየፈለጉ ነው። ሩታ በድንገት ጠራቻትና ይህን ነገር ያደረገችው አደይናት፣ ስለዚህ አደይናት ያገተችው በማለት ችግር ፈጥራለች። እህት አደይናት ታውቂያት ማለት ነው እሷ በፍጹም እንደዛ አታደርግም በማለት እታለምና ቤዛ መንገድ ላይ ነበሩና፣ እታለም ቤዛ ብላ ከጠራቻት በኋላ ልጆችን ሊመርዝ የቻለ ሰው ግን ማን ነው? ወዳጅ መስሎ ጠላት የሆነብኝ በማለትም ጠይቃታለች። ይህን ነገር ያደረገችው አሌናት ከሷ ውጪ ያደረገ ሰው ማንም የለም በማለቷ እታለም ልታምናት ፍቅር ዴቪን ጭቅጭቅ እያደረገችው ነው። አደይ የምትባል ሴት እዚህ ቤት መኖር የለባትም፣ እኛን መርዛ ልትገለን የነበረች እሷ ነች፣ ስለዚህ እሷ መውጣት አለባት በማለት ከአደይ ራስ ላይ ፊት እንዳለች ነች። እሱ ደግሞ ንግግሯ ሁሉ አልጣመውም። ከቻልሽ ከዚህ ጋር ተነሽልኝ ፍቅርን በጣም እየተናደደች እንዴት ነው እኛን ለመመረዝ የተነሳችን ሴት አሁንም ለእሷ የምትከላከልላት በማለት በመገረምም ታወራዋለች። እሱ የሁኔታው አላማረ ስለዚህ አንቺና እኔ ምንም አይነት ግንኙነት የለንም ቢላትም እሷ ከመምጣቷ በፊት ከዓይንህ ላይ ፍቅር ነገር ይታይ ነበር። እሷ ከመጣች ደብም ጭንቅላትሽ ማሰብ የፈለገውን እያሰበ ነው እንጂ በፍጹም ለአንቺ ፍቅር የለኝም፣ ለወደፊትም ሊኖረኝ አይችልም። ወደድሽም ጠላሽም አደይ ባለቤቴ ናት። ስለዚህ ቀለበቱን ያሰርህላትም አንተነህ በማለትም ጠይቋለች እሱም እንግዲህ ባለቤቴ እሷ ናት። ለወደፊትም ቢሆን አገባት አለው። ስለዚህ አንቺ አርፈሽ ተቀመጭም እሷን አገባት አለው በማለትም አብስሯታል ይህ ሁሉ ከእሷ ላይ ስለተደፈደፉ አሁን ባለው ሁኔታ በጣም ተናዳና ግራ ገብቷት ትገኛለች። እናም ከቤቱ ደረጃ ላይ ተቀምጣ እሷ በርበሩን እያየች ነው። ታለም ትምጣና ቁርጥ የለወቅ በማለት ከራሷ ጋር ትማከራለች። ዴቬም እንደመጣ ምን ሆነች ነው እዚህ ጋር በማለትም ጠይቋት ነበር። ከራሴ ጋር እየተማከርሁ ነው። እስካሁን ድረስ ብዙ ነገር አሳልፍ ከዚህ በኋላም ብዙ ነገር እንደሚገጥመኝ ቃለው። ብቻ ግን ግራ ገብቶኛል እያለች ትጨናነቃለች። አደዬ እኔ ቆንጆ እኔ ያለሁልሽ በሚያስፈልግሽ ሁሉ አለሁኝ፣ ብዙ ነገር እንዳለፍሽ አውቃለሁ የአሁኑንም ታልፊዋለሽ በማለት ያበረታታታል። በውሪያቸው መካከል በድንገት በሩ ሲቆፈቆፍ ሮታ ሆና ተገንታለች። አደይን ገና በሩ ሳይከፈት እየዘለለች መጣ ጉሮሮዋን ታንቃታለች። አሹን አምጭልኝ! የት ነው ያገትሽው? የት ነው የወሰድሽው? እያለች አደይን ታሰቃያታለች። አለም ከቤዛ ጋር እንደመጣች ቀጥታ ነገሩን ሁሉ ከአደይ ጋር ነበር ያደረገችው። አደይ መጥፎ ሰው እንደሆነችና ልጆቿን እንደመረዘችባት ብቻ እስካሁን ድረስ እሹሩሩ ብላ እንዳስቀመጠቻት አሁን ግን እንደማትችል ከቤት ማስወጣት እንደፈለገች ያለውን ነገር ተናገረች። ይህን የሰማው ዴቭ ራሱን መቆጣጠር አቃተው። እታለም ሰርታ ባበላች ለምንድን ነው እንደዚህ የምታደርጌው? እነ ፍቅር ቀንተው ነገሩን አቀነባብረው ቢነግሩሽ እንዴት አመንሻቸው? በማለት ብዙ ነገር ይላታል። ዴቭ ከፈለግ ከአንተ ምራቃት፣ ምክንያቱም ትጎዳሃለች አጠቅምህም መጥፎ ሰው ናት፣ በማለትም እሷ ክፉ እንደሆነች ተናገረች። በሌላ በኩል ሊሊ ከባቡሬ ጋር በጣም ስለተግባቡ ተግባቡ ስለ ቤተሰብን ምልጠይቀው ችላለች። ባቡሬ ክፉኛ ተናደደ። ተናዶ ይሁን ብቻ ስለጠየቀችው ሞራሉ ስለተነካ ከቤት የነበረው ወደ ውጭም ሊሄድ ችሏል። ሊሊም ተከትለው ሄዳ ነበረ። ቤተሰቦችህ ምን ላይ ናቸው፣ በህይወትስ አሉ ወይ በማለት ጠይቀው ነበር። ስለጠየቅኩህ አስቀየምኩህ እንዴ? በማለትም ልታባብለው ችላለች። ውድና ክቡር የሆናችሁ ቻናለ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ፣ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ድረስ ሰላም አምሾልኝ።